በስም አብ ወልድ መንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 12 በዚች ቀን ለሰው ወገን የሚያዝና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረቱ ሁሉ የሚማልድ የመላእክት አለቃ፣ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሁኖ የነነው የልጅ ኢያሱ ያየው ያየው ነበረ። ከኛ ሰዎች ወገን ነህን ወይስ ከጠላቶቻችን ወገን ነህ? አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁመሃል? አለው። የእግዚአብሔር የሰራዊቱ አለቃ ሚካኤልም ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው። በውስጧ ያለውን የንጉሷን ከሀያላኑና ከአርበኞቹ ጋር በእጃቸው ኢያሪኮን እንሆ አስገባታለሁ። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ገድላቸውን እስከሚፈጽሙ የሚያጽናናቸውና የሚያስታግሳቸው ነው። ስለዚህም ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን መታሰቢያውን በዓል ተሰራለት። እርሱ ስለኛ የምድሩን ፍሬ ይባርክልን ዘንድ ዝናቡን በጊዜው እንዲያወርድልን የወንዙን ውሃ እንዲመላልን ነፋሱን የምሕረት ነፋስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናልና። እንዲሁም ሆነ። የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበረ። ከዚያ በኋላ በሀገር ውስጥ ችግር ሆነ። በሆነም ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉለት አጡ። ዱራታ ወስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታ ወስ ተገለጠለት። ወደ ባለበጎች በጎች ሂዶ በእርሱ ዋስትና በአንድ ዲናር አንድ በግ እንዲወስድ፣ ሁለተኛም ወደ አሳ አጥማጅ ሂዶ አንድ አሳ እንዲወስድ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለስ እንዲሁም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱን በተመለሰ ጊዜ በረከቱን ሁሉ ቤቱ ተመልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። ከዚህ በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታወስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ ሶስት መቶ የወርቅ ዲናር በአሳው ሆድ ተገኘ። ቅዱስ ሚካኤልም ዱራታወስንና ቴዎብስታን እንዲህ አላቸው ከዚህ ዲናር ወስዳችሁ ለባለበጉ፣ ለባለ አሳውና ለባለ ስንዴው እዳቸውን ክፈሉ። የቀረውንም ለፈለጋችሁት ይሁናችሁ፣ እግዚአብሔር አስቦላችኋልና በጎ ስራችሁን መስዋዕታችሁንና ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል እነርሱም ሲሰሙ ስለዚህ ነገር ደነገጡ እርሱም ከመከራችሁ ሁሉ ያዳንኋችሁ የመላእክት አለቃ እኔ ሚካኤል ነኝ መስዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግሁ እኔ ነኝ አሁንም በዚህ ዓለም ከበጎ ሥራ እንዳታጡ አላደረጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ፣ እነርሱም ሰገዱለት። ተአምራቱም የማያቋርጥ ብዙ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ በቅዱስ ሚካኤል ጸሎትና አማላጅነት ይማረን ለዘለዓለሙ አሜን። በዚችም ዕለት የመጥምቁ ዮሐንስ ራስ በደብረ ማህው የታየችበት ነው። በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። በዚች ቀን የኢትዮጵያ ንጉስ የጻድቁ በእደ ማርያም የእረፍቱ መታሰቢያ ነው። በዚህም ቀን ለአባቶች ሊቃነ ጳጳሳት ስልሳ ሦስተኛ የሆነ የእስክንድሪያ አገር ሊቀ ጳጳሳት ቅዱስ አባት ፊላታወስ አረፈ። በሹመቱ ወራትም የኢትዮጵያ ንጉስ ወደ ነቧ ንጉስ ወደ ጊዮርጊስ እንዲህ ብሎ የመልእክትን ደብዳቤ ጻፈ። ወንድሜ ሆይ፣ ከሊቀ ጳጳሳት ቆዝሞስ ጊዜ ጀምሮ ለረዥም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ። ይህም የሆነው ተንኮለኛው ሚናስ በተንኮሉና በሐሰቱ ነገር የከበረ ጳጳሳትን ጴጥሮስን ከሾመው ከሹመቱ ወንበር እንዲያሳድዱ ስላደረገው ነው። ስለዚህም አምስት ሊቃነ ጳጳሳት እስኪያልፍ ለሀገራችን ጳጳስ አልተላከልንም። አሁንም ስለ እግዚአብሔር ብለህ ስለ ቀናች ሃይማኖትም በድካም ከኛ ጋራ በአንድ በመሆን ስለ እኛ ወደ ግብጽ ሊቀ ጳጳሳት ወደ ቅዱስ ፊላታወስ ጳጳስ ይልክልን ዘንድ ከራስህ ደብዳቤ እንድትጽፍለት እንለምንሃለሁ እለምንሃለሁ የሚል ነበረ። በዚያንም ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ አገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታወስ ጻፈ። ይህ ቅዱስ ፊላታወስም ልመናውን ተቀብሎ ከአስቄጥስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኩሴ አስመጣ። እርሱን ጵጵስና ሹሞ ወደ ኢትዮጵያ አገር ላከው። ወደ እነሱም በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም አባት ፊላታወስ ዘመን ብዙ ተአምራት ተገልጠዋል። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ፊላታወስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ኅዳር ዐሥራ ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሚካኤል ሊቀ መላይት። ቅዱስ ኢያሱ ነቢይ፣ ቅዱሳን ድራታዎስና ቴዎብስታ፣ አጼ በእደ ማርያም ጻድቅ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ባህራን ቀሲስ፣ አባ ፊላታዎስ ሊቀጳጳሳት ወርሃዊ በዓላት ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማይት፣ ቅድስት ክርስቶስ ሰምራ አቡነ ሳሙኤል ዘዋልድባ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም